ሰላምአሌይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ እየተደነቃችሁ የሰቅ ቻናል ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ብያላችሁበት ሰላም ፍቅር መኝላችኋለሁ። ተመልካቾች ዛሬ ይዤላችሁ የመጣሁት እንዴት ነው ፕሮፋይላችን ታይ የዩቱብ ቻናላችንን ቪዲዮችን አገጣጥመን ኤዲት አድርገን የምንለቀው ወደ ሰዎች እይታ እንዲኖረው ባናር እንዴት እንሰራለን? ምን አይነት አፕሊኬሽን ነው የምትጠቀሙ ያላችሁኝ እህት ወንድሞቼ፣ ያው ስለዘገየሁባችሁ በጣም ይቅርታ፣ በጣም ይቅርታ፣ እውነት ከልብ ይቅርታ እየጠየቅኩኝ አሁን በምልክት አሳያችኋለሁ ማለት ነው። ምን አይነት አፕ ማውረድ እንዳለባችሁ ማለት ነው። ኤዲት እንደምታደርጉትም በጥቂቱ ላሳያችሁ እንትን እላለሁኝ ያወቁትን ማሳወቅ ነው የእኔ ያለኝ እንትን ማለት ነው። ምክንያቱም እኔ የጠቀመኝ ነገር እናንተ እንዲጠቅማችሁ ስለምፈልግ ብዙዎቻችሁ ደግሞ የምታስተምሩ በትዕትና ነው፣ በጣም ነው የሚገባው። እና አስረጅን ቪዲዮ ደግሞ ቶሎ ቶሎ ልቀቂልን፣ እንደዚህ አይነት አስተማሪ የሆኑ ቪዲዮዎችን ልቀቂልን ያላችሁኝ ህት ወንድሞች አላችሁ። ያው እናንተንም በማክበሬን ጥያቄያችሁንም መሰረት በማድረግ ነው ይዤላችሁ የመጣሁት። የዛሬው ቪዲዮ እንደምትወዱ ተስፋ አደርጋለሁ። ቶሎ ቶሎ ቪዲዮችሁን እይታ እንዲኖረው ባናር ስሮለት ባናር አፕሊኬሽን እለቅላቸዋለሁ እንዲሁም ደግሞ የቪዲዮዎች አሁን ሰላምታ ካቀረባችሁ በኋላ ስለ ቪዲዮ አንዳንድ ነገሮችን ትሰራላችሁ። ከዛ በኋላ ደግሞ ኢንትሮ ታስገባላችሁ። ኢንትሮ እና ቪዲዮቻችሁን እንዴት አንድ ላይ ኢዲት እንደምታደርጉ አፕሊኬሽኑን አሳያችኋለሁ። በዛ መሰረት ከተጠቀማችሁ እርግጠኛ ነኝ ውጤት ታመጣላችሁ። ውጤት እናመጣለን አብረን የምንከታተለው ይሆናል። ላይክ፣ ሼር እያደረጋችሁ አበረታቱኝ። አሁን ዳይ ወደ ቪዲዮ እንገባለን። ቪዲዮ ስጀምሩ ላይክ አድርጉ። ሀሳብ አስተያየታችሁ በኮሜንት ብታስቀምጡ መልካም ኖላለሁ። ይጠቅመን ካላችሁ ቪዲዮ ሼር አድርጉ። መልካም ቆይታ። ወራህመቱላሂ ወበረካቱህ ውድ እና የተከበራችሁ እየተደነጋችሁ የሰኪ ቻናል ቤተሰቦች ያላችሁ በሰላም ፍቅር እመኛለሁ። ውዶቼ አሁን ማሳያችሁ እንዴት ነው ሰኪ ቪዲዮ ኤዲት የምታደርጊው? ምን አይነት አፕሊኬሽን ነው የምጠቀ ኢንትሮ እና ተብሌንስ የምትሰሪባቸው አፕሊኬሽኖች ብታሳየነ ብላቸው የነበረ እዚህ ጋ ተብሌን ምንሰራበት አፕ ነው ማለት ነው። አፑን ይሄንን ታወርዳላችሁ። አፑን ከዛ አንድ ጊዜ ክሊክ እናደርገዋለን። አፑን ያው እንትን ላይ ገብታችሁ ነው የምታወርዱት። ከዛ እዚህ ጋ መጠን አለ እዚጋ በከለር ከፈለጋችሁ በፎቶ ከፈለጋችሁ በኤቭሪቲንግ አለ። እዚጋ ደግሞ ፎቶዋችሁን እንዲያመጣላችሁ ከፈለጋችሁ በፎቶ ደሰሩ ከሆነ እዚጋ ጽሑፍ ለመጻፍ እዚጋ አለ፣ ኪቦርድ ማለት ነው። እዚጋ ከፈለጋችሁ በእነዚህ ባሉት ከፈለጋችሁ፣ እዚጋ ሳይዝ ትመርጡታላችሁ። እዚጋ ደግሞ ለዩቱብ ስለሆነ እዚጋ ሶስት ነጥብ ጠባን አንድ ጫን ስናደርግላት እዚጋ ሳይዝ እንላለን፣ ሳይዝ የሚል አለ። እዚጋ እንደምታዩት አንድ ክሊክ እናደርጋለን። ከዛ እዚጋ ያስመርጠናል እንግዲህ አንድ ነጥብ አንድ ይሄ ለፎቶ ኖርማል ፎቶ ነው። ስለዚህ እዚጋ እንመርጣለን ማለት ነው እንደምታዩት የዩቱብ ቻናል ነው መሆን ባናር ከሆነ የምትሰሩት ለዩቱብ ተብሌ እንደመስራት ከሆነ ፊት ለፊቱ ርዕሳችሁ እንዲታይ የምትጽፉበት ከሆነ በዚህ ትመርጣላችሁ። የዩቱብ ቻናላችሁ ባናር ከሆነ ደግሞ እዚጋ ጫን ትሉታላችሁ። ስለዚህ ስንት ሆነ? 16.6 ይሆናል ማለት ነው። ስለዚህ ክሊክ እናደርገዋለን። አንድ ጊዜ ኦኬ ስንለው የዩቱብ ቻናላችን ባናር በዚህ መልኩ ፎቶ ሰራን ማለት ነው። ከዛ እዚህ ጋር ርዕስ እንጽፋለን ማለት ነው። ርዕስ ጽፋን ደግሞ እዚህ ጋር ፎቶ ከፈለግን እዚህ ጋር የራሳችን ፎቶ ስለ ዩቱብ አጠቃቀማችን ስለ ቪዲዮ የሚገልጹ እዚህ ጋር እንጽፋለን። ፎቶም እዚህ ጋር እናመጣለን ማለት ነው። እዚህ ጋር የመደመር ምልክቷን አንድ ጫን ስናደርግ የፎቶዎች ጋላሪ ፍሮም ጋላሪ ላይ እዚጋ፣ ጋላሪ ለምሳሌ አንድ ፎቶ አምጥቼ ላሳያችሁ። እዚጋ አንድ ጊዜ ክሊክ ስናደርገው በዚህ መልኩ ፎቶዎች ያመጣልናል። ለምሳሌ ለምሳሌ እኔ አንድ ፎቶ መርጣለሁኝ እዚጋ ማለት ነው። ለምሳሌ እዚጋ አንድ ፎቶ ልምረጥ ማለት ነው። እዚጋ አሁን አንድ ልብስ አመጣሁኝ ለምሳሌ። በዚህ መልኩ እንትን እልሀለሁ ማለት ነው ከዛ እንደዚህ እንትን አረግለታለሁ ከዛ አስራ ስድስት የዩቱብ ስለሆነ የፈለኩት የዩቱብ ስለሆነ የፈለኩት እዚህ ጋር ነው የምመርጥለት። እንደዚህ አረጋለሁ። በቃ ራሱ አስተካከለው ስለዚህ የራይት ምልክቷን እጫናለው። ጀስት መጣ ማለት ነው። እንደዚህ ማ እንደዚህ ለመሙላት ከፈለግን እንደዚህ እናረጋለን። ለማሳነስ ደግሞ ከፈለግን በዛ መልኩ እንጠቀማለን ማለት ነው። ከዛስ እዚህ ጋር የጽሁፍ ምልክት አለ። እዚህ ጋር ኤ ምልክት ስንጽፍ እዚህ ጋር የመደመር ምልክት አለች። አሁንም ክሊክ ስናደርጋል የፈለግነውን ነገር ለዚህ ነገር ርዕስ እንጽፋለን ማለት ነው። በዚህ መልኩ ነው። እሺ አሁን ከዚህ መጨረሻ መጨረሻ ላይ ደግሞ እንደዚህ ካደረግን በኋላ ይሄንን ጽሁፍ ከጨረስን በኋላ ሁሉ ነገር ከጨረስን በኋላ የቱ ጋር ነው የምንሄደው? እዚህ ጋር የሼር ምልክት አለች። ወይም እዚህ ጋር ስትገቡ የሴቭ የሚል አለ። ሴቭ የሚል አለ እዚህ ጋር ኦኬ። ካላመጣላችሁ ጀስት ከጨረሳችሁ በኋላ እዚህ ጋር ስትነኩት እንደዚህ እዚህ ጋር ይኸውላችሁ ሼር ሴቭ የሚላላች ሴቭ ጋላሪ የሚለውን ስትጫኑ ሴቭ ይሆናል ወደ እንትኑ ማለት ነው፣ ወደ ጋላሪያችሁ የሰራችሁትን ባናር ሴቭ ታደረጋላችሁ እዚህ ጋር ማለት ነው። ጨረስን። ከዛ ደግሞ ስንወጣ አሁን ጋላሪ ላይ እናገኘዋለን ማለት ነው። ጋራ ላይ ሴቭ ካደረግነው እዚህ ላይ ጋላሪ ገብተን እናገኘዋለን። የዛኔ ደግሞ ከጨረስን በኋላ እንደዛ ከሰራን በኋላ እዚህ ውስጥ ገብተን ነው እዚህ ውስጥ ገብተን አሁን ለምሳሌ ክሊክ እናደርጋለን። ክሊክ አድርገን አንዱን ቪዲዮ ላይ አንዱን ቪዲዮ ላይ እዚህ ጋር ጫን ለው ና እንዴት እንደምናስገባ ነው ማሳያችሁ። ከዛ እዚህ ጋር የመደመር ምልክት አለች እንደዚህ ክሊክ እናደርጋለን። ለዚህ ክሊክ ካደረግን በኋላ አሁንም እንደገና የዚች ምልክት የስክሪፕቶ ምልክቷን ጫን ስናደርግ እዚህ ጋር ደግሞ እንትን እንጫናለን ማለት ነው። የፈለግነውን ፎቶ አምጥተን እላዩ ላይ እንለጥፋለን ማለት ነው። እዚ ጋ አንዱን ቪዲዮ ለምሳሌ፣ አንዱን ፎቶ ለምሳሌ። እዚ ጋ አሁን የራሴ ፎቶ ነው። እዚ ጋ ያኔ ሴቭ ካደረግነው የቅድሙን፣ የሴቭ ስላደረግኩት ነው። ሴቭ ካደረግነው ግን እንደዚህ ይህን እዚህ ውስጥ ቼንጅ የሚለውን ጋ ስንገባ እናገኘዋለን። ከዛ መጨረሻ ላይ እዚ ጋ ደን የሚለው ሴቭ እዚ ጋ ስናደርገው ይኸውላችሁ፣ አያችሁት። እንደዚህ ሴቭ እናደርጋለን ማለት ነው። በዚህ መልኩ ጨረስን እንወጣለን ማለት ነው። ደን ባናር ሰራን ማለት ነው። ሶ ኤዲት የምናደርገው እንዴት ነው? ምን አይነት አፕሊኬሽን ነው? በተጨማሪም የሁለቱም አንድ ላይ ላርግላችሁ ብዬ ነው። ይህንን አፕሊኬሽን ታወርዳላችሁ ኤዲት ለማድረግ ኤዲት ለማድረግ። ከዛ እንደዚህ ኤዲት ማድረግ ያው እዚህ ጋር እዚህ ጋር ቅንፍ አለች እዚህ ጋር ማለት ነው የቪዲዮ ነው የምንድን ነው ብሎ ያስመርጣቸዋል ማለት ነው። እዚህ ጋር ማለት ነው ቪዲዮ ነው ኤዲት ለማድረግ ምናምን ቪዲዮ ነው ፎቶ ነው ለመጻፍ ፎቶ ላይ ለመጻፍ ነው ወይስ ቪዲዮ ኤዲት ለማድረግ ነው ብሎ ይጠይቀናል። የሰራናቸው ቪዲዮዎችን ካሉ እዚህ ውስጥ አሁን ለምሳሌ ቅድም የሰራሁላችሁ ቪዲዮ እዚህ ላይ ያስመርጠኛል። እዚህ ጋር ገብቼ ያው ቪዲዮ ሚለውን ጫናደርገዋለሁ አንድ ጊዜ እዚህ ጋር ቅድም የሰራሁት ቪዲዮ ይሄንን አንዴ ክሊክ አደርጋለሁኝ። አሁንም ወጣለው፣ ወጣለው ወደ ላይ በጣም ወጣለሁኝ። ከዛ እዚህ ጋር ደግሞ ምን አስገባለሁኝ? እዚ ጋር መርጥለታለሁ። ኢንትሮ ኢንትሮ አስገባለሁ። መረጥ ጉዳን ጨረስኩኝ። እዚህ ጋር የራይት ምልክቷን ተጭኘ ወጣሁኝ። ከዛ ሴት ነው የሚያስገባኝ ቀጥታ፣ እዚ ነው የሚያስገባኝ ማለት ነው። እዚ ጋር ካስገባኝ በኋላ በመቀጠል ቤተሰብ እንደ ቅድሙ እንደ ቅድሙ እዚህ ጋር እንትን ያስመርጠኛል። ሳይዝ እዚ ጋር እንጫናለን ከዛ ይህንን ሳይዝ እንዴት ነው ማስተካከል የምንችለው? ከፈለግን በእጃችን እንደዚህ አደርገን እንደዚህ እናወርድና ከዛ እንደፈለግነው አክል። እኔ አሁን ፊቴ ለመቆረጥ ስለማልፈልግ በምን አደርገዋለሁ? በቀጥታ እንትኑን እመርጥለታለሁ። እንደዚህ ሳይዙን ካስተካከልኩ በኋላ ምን አድርግለታለሁ? እንደዚህ አደለም አሰራሩን እንዴት እንደሆነ በኢሜል ገብቼ ይሰራላቸዋለሁ። ይሄን የዩቱባችሁ ኢንትሮ የምትሰሩበት ማለት ነው። ከዛ በመጨረሻ ጨረስን። እዚ ጋር ጽሁፍ ከፈለግን፣ እዚህ ጋር ደግሞ ፎቶ፣ አንዳንድ ነገሮች ተጨማሪ እዚ ጋር ከፈለጋችሁ መጨመር ምናምን ትጠቀሙበት አላችሁ ተጨማሪ ፎቶ ማለት ነው። አይ አንፈልግም ካላችሁ ጀስት እዚ ጋር ጨረስን። ኦልሬዲ እዚ ጋር እንጭነዋለን አብራችሁ እንትን እያለን እንጭነዋለን ማለት ነው። ቪዲዮውን ይኸው እዚ ጋ እያችሁ እዚ ጋ ኤክስፖርት የሚል አለች፣ እሷን ክሊክ እናደርጋለን። ከዛ እንደዚህ ያስመርጠናል። ይህን ያስመርጠን እዚ ጋ ሳይዝ ነው ይህ እንደምታዩት 720 ፒን አረኩት። ከዛ ዳውሌት አደረኩት ማለት ነው። ሶ ጫን ነው በቃ ጨረስን። እስከ መቶ ከቆጠረ በኋላ ወደ ዩቱብ ነው ወደየት ነው ሼር ማድረግ የምትፈልግ ይል፣ እንደዚህ ሊገባባችሁ ይችላል። ትታገሱታላችሁ ማለት ነው። አሁን ኦልሬዲ እንትን አድርገን ጨርሰናል። እንደዚህ ማስታወቂያ ሲመጣባችሁ ጀስት በኤክሱን ታጠፉትና እስከ መቶ ይቆጥራል። እንደምታዩ ታያችሁት ቪዲዮውን አሁን የሰራነውን ቪዲዮ በአጠቃላይ በዚህ መልኩ እየሄደ ይገኛል ማለት ነው ተመልካቾቻችን። ከዛ እስከ መቶ ከጨረሰ በኋላ ይቆምና ወደ ዩቲዩብ ነው፣ ወደ ዋትስአፕ ነው፣ ወዴት ነው ወደ ኢንስታግራም፣ ወደ ኤቭሪቲንግ የምትጠቀሙት እንትን ላይ ወዴት ነው የምትልኪው ይለኛል ማለት ነው በዚህ መልኩ ይልክልናል ማለት ነው። ከዛ ያስመረጠና እኔ ደግሞ ወደ ዩቱብ ስለሆነ ወደ ዩቱብ ነው መርጠለት ማለት ነው። ከዛ ርዕስ ጽፌ ብቻ ወደ ሕዝብ እንዲተላለፍ አደርጋለሁ ማለት ነው። በዚህ መልኩ ነው የምትሰሩት። መሰበስተታችሁ በኮሜንት አስቀምጡ። እንወዳቸዋለን። በመላው ዓለም ያላችሁ የሰኪ ቻናል ተከታታዮች ሁላችሁም ስለምታበረታቱኝ በጣም ነው የማመሰግነው። ቴንኪዩ ይህ መስላል ቪዲዮን ኢንሻላ እንደምትወዱ ተስፋ እናደርጋለን። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ እየተደነቃችሁ እየሰቅ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው ወይም እያላችሁበት ሰላም ፍቅር መኝላችኋለሁ። ተመልካቾቼ ዛሬ ይዤላችሁ የመጣሁት እንዴት ነው ፕሮፋይላችን ላይ የዩቱብ ቻናላችንን ቪዲዮችን አገጣጥመን ኤዲት አድርገን የምንለቀው ወደ ሰዎች እይታ እንዲኖረው ባናር እንዴት እንሰራለን? ምን አይነት አፕሊኬሽን ነው የምትጠቀም ያላችሁ ት ወንድሞቼ፣ ያው ስለዘገየቡባችሁ በጣም ይቅርታ፣ በጣም ይቅርታ። እውነት ከልቤ ቅርታ እየጠየቅኩኝ አሁን በምልክት አሳያችኋለሁ ማለት ነው፣ ምን አይነት አፕ ማውረድ እንዳለባችሁ ማለት ነው። ኤዲት እንደምታደርጉትም በጥቂቱ ላሳያችሁ እንትን እላለሁኝ። ያው ያወቁትን ማሳወቅ ነው የእኔ ያለኝ እንትን ማለት ነው። ምክንያቱም እኔ የጠቀመኝ ነገር እናንተ እንዲጠቅማችሁ ስለምፈልግ፣ ብዙዎቻችሁ ደግሞ የምታስተምሩ በትዕትና ነው። በጣም ነው የሚገባው እና አስረጅን ቪዲዮ ደግሞ ቶሎ ቶሎ ልቀቂልን፣ እንደዚ አይነት አስተማሪ የሆኑ ቪዲዮዎችን ልቀቂልን ያላችሁኝ እህት ወንድሞች አላችሁ። ያው እናንተንም በማክበሬን ጥያቄያችሁንም መሰረት በማድረግ ነው ይዤላችሁ የመጣሁት። የዛሬው ቪዲዮ እንደምትወዱት ተስፋ አደርጋለሁ። ቶሎ ቶሎ ቪዲዮችውን እይታ እንዲኖረው ባናር ስሮለት የባናር አፕሊኬሽን እለቅላቸዋለሁ። እንዲሁም ደግሞ የቪዲዮዎች አሁን ሰላምታ ካቀረባችሁ በኋላ ስለ ቪዲዮ አንዳንድ ነገሮችን ትሰራላችሁ። ከዛ በኋላ ደግሞ ኢንትሮ ታስገባላችሁ። ኢንትሮና ቪዲዮዎቻችሁን እንዴት አንድ ላይ ኤዲት እንደምታደርጉ አፕሊኬሽኑን አሳያችዋለሁ። በዛ መሰረት ከተጠቀማችሁ እርግጠኛ ነኝ ውጤት ታመጣላችሁ። ውጤት እናመጣለን። አብረን የምንከታተለው ይሆናል። ላይክ ሼር እያደረጋችሁ አበረታቱኝ። አሁን ዳይ ወደ ቪዲዮ እንገባለን። ቪዲዮ ሲጀምሩ ላይክ አድርጉ፣ ሀሳብ አስተያየታችሁ በኮሜንት ብታስቀምጡ መልካም ነው። ላለው ሊጠቅመን ካላችሁ ቪዲዮ ሼር አድርጉ። መልካም ቆይታል የምታዩት እስከ መቶ ቆጥሮ እዚ ጋ አስመርጦ ማለት ነው። ወደ ዩቱብ መላክ የምትፈልጊው ወይስ ወዴት ነው? እዚ ጋ ሴቭ ካልኩት ወደ ጋራሪ ነው የሚቀመጠው ማለት ነው። እዚ ጋ ደግሞ ወደ ዩቱብ ካልኩት ደግሞ ቀጥታ ወደ ዩቱብ ቻናል ነው የሚልከው ማለት ነው። በዚህ መልኩ ነው ኤዲት የምናደርገው። ሁላችኋለሁ